እቅድ ከሌለን፣ ግብ ከሌለን፣ የሆነ አኮምፕሊሽ ማድረግ የምንፈልገው ነገር ከሌለ መቼም ባላንስ የሆነ ላይፍ የሚባለው ነገር እንደ ድሪም ነው። አይ ካን ኤክስፕሌን ኢት ቱ ዩ ባት አይ ካንት አንደርስታንድ ኢት ፎር ዩ ይባላል። እኔ ለአንተ ኤክስፕሌን ላድርግልህ እችላለሁ ለአንተ ግን ልረዳላቸው። ሁሉንም ነገር እኩል ይዘን መሄድ ነው ብዬ አላምንም ባላንስ ማለት ፕራዮሪቲ የምንሰጣቸው ነገሮች አሉ። እነዛን ነገሮች በትክክለኛው መንገድ ማድረግ እንጂ ሁሉንም ነገር ይዞ ለመሄድ በጣም ከባድ ነው። እኔ በደንብ እያገለገልኩ ነው፣ ሁሌ ቸርች ነኝ፣ ስለዚህ ከእግዚአብሔር ጋር ጥሩ የሆነ ኮኔክሽን አለኝ ብላ ያስባሉ። ግን ይሄ ባላንስ ዶኖል ሬሊ ማናቀውን እግዚአብሔር እንዴት ሄደን የምናመልከው ከሰዎች የታወቅ ነው ቤታቸው የእውነት ግን ጌታ ኢየሱስ ክርስቶስን ብቻ ህንሆን ኤክስፒሪየንስ ካደረግከ ምንም ነገር ሊመጣ ይችላል፣ ማለፍ ትችላለህ። እሱ ዘ ማለት ማናቀውን አካል እያገለገልን ያለ ጌታን አፈቅን ማለት እያገለገሉ ማለት ነው ኢቨን ወንጌል እንኳን ለመስራት ብትፈልግ የሆነ ኢንፍሉዌንሻል ሰው ስትሆን ኢት ዊል ቢ ኢዚየር ባላንሲንግ ዱንግ ኤቭሪቲንግ አለ ዱንግ ደ ራይት ቲንግስ ሶ በቃ እንዳልኩሽ አድርጊ እና ምንም በቃ ይህ የሚያስጨንቅ ጉዳይ አይደለም። ያልኩሽ እንዳለ ካደረግሽ የሚስተካከል ጉዳይ ነው። እኔ ራሱ ብዙ እንደዚህ አይነት ኬዝ ላይ ሆኜ ስለማውቅ በቃ ኢትስ ኢዚ እሺ፣ ይስተካከላል። በቃ እንገናኛለን። ቻው። ምን ነው ጓደኛዬ ናትና ቢገርም፣ የሆነ በቃ ሚኒስትሪ እና ፋሚሊ ከዛ ደግሞ ትምህርት አለ። ይሄን እንዳለ ባላንስ ማድረግ አቅጧት በጣም ተጨናንቃ ነበር የደወለችልኝ። እና በጣም ብዙ ሰዎች በዚህ ኮንሰርነት ነው የሚሆኑ ታውቃለህ። እኔ ራሱ አፌክት አድርጎኝ ያውቃል አይደል? ብዙ ጊዜ አጋጥሞኝ ያውቃል። አንዴ መንፈሳዊ ሕይወት፣ አንዴ ደግሞ ትምህርት፣ አንዴ እንትን እያልኩ አንዱ በጣም ይለጠጥና አንዱ ብቻ ዶሚኔት ያደርጋል። እና ሁሉንም እንዴት ይዤ መሄድ እንዳለብኝ ማለቃች ማለቀባቸው በጣም ብዙ ጊዜያት ነበሩና፣ አንዳንዴ ያው ሁሉንም ነገር እኩል ይዘን መሄድ ነው ብዬ አላምንም። ባላንስ ማለት ነው የምንሰጣቸው ፕራዮሪቲ፣ የምንሰጣቸው ነገሮች አሉ፣ የሚዘረዘሩ ነገሮች። እነዛን ነገሮች በትክክለኛው መንገድ ማድረግ እንጂ ሁሉንም ነገር ይዞ ለመሄድ በጣም ከባድ። ምክንያቱም ሁሉንም እኩል ይዘን መሄድ ለመቻል ሰዓቱም የለንም፣ ጊዜውም የለንም። አሁን ለምሳሌ መንፈሳዊ ህይወት አለን፣ ትምህርት አለን፣ ስራ አለን፣ ፋሚሊ አለን። እዛ ደግሞ መንፈሳዊ እንትን ላይ ደግሞ አገልግሎት ይኖረናል። እና እነዚህ ነገሮች ኤቭሪቲንግ ኢኳሊ ይከፋፈላል ልንል እንችላለን። ብያለሁ፣ ምክንያቱም ሁሉንም ይዞ ለመሄድ አቅሙ አለኝ ብያለሁ። ኤቭሪቲንግ ሁሉንም ይዤ እሄዳለሁ ብያለሁ። ስለዚህ እያንዳንዱን ነገር ደረጃ እሰጠዋለሁ ለየትኛው ነው የመጀመሪያ ደረጃ የሚገባው ፕራዮሪቲ ይሰጠዋል። የመጀመሪያ ደረጃ ያለው ምንድን ነው? መንፈሳዊ ሕይወቴ ነው ወይ ከዛ ፋሚሊ ነው ወይ ትምህርት ነው ወይ ስራ ነው ወይ እየተባለ ይዘረዘራል። እንደዛ እስካልዘረዘርኩት ድረስ ፍረስትሬሽን ውስጥ ገባለው። በቃ ፍረስትሬት ታደርጊያለሽ። ላይፍ ኮምፕሊኬትድ ይሆንብሻል። ላይፍን እንድጠየው ነው የሚያደርግሽ። ነው ያ እሷ ራሱ እንደዚህ አይነት ሲትዌሽን ላይ ነው በቃ የገባች። ደግሞ እኔ ራሱ አሁን እንዳልከው ከራሴ ሳይ በደንብ ኤክስፒሪየንስ አድርጌያለሁ። እንደውም እዚህ ምድር ላይ አውት ኦፍ ባላንስ ሆኖ የማያቅ ሰው አለ ብዬ አላስብም። ሁሉም ሰው እስፔሻሊ ደግሞ ወጣት ከሆንክ እንዲህ በደንብ ትማራለህ፣ ከዛ ደግሞ ፓርታይም ልትሰራ ትችላለህ፣ ከዛ ደግሞ ክርስቲያን ከሆንክ ከአገልግሎት አለ ታገለግላለህ፣ ፋሚሊ ይፈልግሃል። እና እኔ ከራሴ ኤክስፒሪየንስ እንደውም ስነግር የሆነ ሰዓት ላይ በቃ እንትን ብዬ ነበር ማስበው መጀመሪያ ትምህርት ብቻ ኢምፖርታንት፣ ከዛ እዛ ላይ ፎከስ ዳረኩኝና መንፈሳዊ ተወኝ፣ በቃ እሱም ብቻ ለጥጬ ይዤ። ከዛ ጥሩ እንዳልሆነ ሳይ ደግሞ ስመለስ ደግሞ ምን አደረግኩኝ? መንፈሳዊ ነገር ብቻ ነው ኢምፖርታንት። ከዛ በቃ እሱም ብቻ ይዤ ደግሞ ሲሄድ፣ እዚህ ጋር ደግሞ ትምህርቴን እየጎዳውት መምጣት ጀምሯል። እና ትዝ ካለ እንደውም ሊደራችን አንድ ጊዜ ስታስተምረን ባላንስ ማለት የሆነ እኩል ታይም መስጠት አይደለም ለፋሚሊ አንድ ሰዓት ከዛ ለጓደኞቼ ሁለት ሰዓት ለሆነ ለጥናት እንደዚህ ሰዓት ምናምን በኩል ይሄ መከፋፈል አይደለም፣ ወይም ደግሞ የሆነ ሰዓት መስጠትም አይደለም ቢንግ ፕሬዘንት ነው ብላ ስትነግረን ነበር። ከፋሚሊ ጋር ከሆን ሌላ ነገር አታደርግ እዛ ፐርዘንቱን እያጠና ከሆነ አጥና፣ ከዛ ደግሞ እንጆ እያረከ ከሆነ እንደዚህም ደግሞ እንደሌና እንጆይ ማድረግ ፕራዮሪቲዎችን ከመረጥም በኋላ በስነስርዓት ማድረግ እንጂ እኩል መከፋፈል አይደለም። ሰዓት መከፋፈል አይደለም ባላንስ ማለት ነው ይህንን አንድ ሰዓት አደርጋለሁ አንድ ሰዓት ጸልያለሁ አንድ ሰዓት መጽሐፍ ቅዱስ አነባለሁ እንደዚህ ያደርጋለሁ እንደዚህ ያደርጋለሁ ማለት አይደለም መጀመሪያ የማደርገው ይህንን ነው ሁለተኛ የማደርገው ይህንን ነው ነው እንጂ በዚህ ሰዓት ይችን ካላደረኩኝ ትክክል አይደለሁም በዚህ ሰዓት ይህንን ካላደረኩ በሚለው አንፃር ካየነው ውድድር ውስጥ እንገባለን ብዙ ጊዜ ደግሞ አለማድረግ የሚለው ነገር በጣም ያጠቃናልና ፕራዮሪቲ የምሰጠው እኔ በልቤ ማም ነው ማለት ቅድሚያ ካልሰጠሁት ለሆነ ነገር እኔ በራሴ አምኜ ቅድሚያ እስካልሰጠሁት ድረስ ሰዓት በከፋፈልለትም መቼም አላደርገውም። ጀስት በየአመቱ መጀመሪያ እንደምናወጣው እቅድ እናወጣና የመጀመሪያ እቅድ፣ ሁለተኛ እቅድ ምናምን ምናምን ብለን እናወጣና ዝም ብሎ ይሆናል። ምክንያቱም ከውስጥ አላመንኩም። እኔ መጀመሪያ የሚያስፈልገው አስቀድመው መፈለግ ያለበትን ነገር እስካላወቅኩኝ ድረስ ባላንስ አድርጌ ላይፍ ሊድ ማድረግ ይችላለሁ ብዬ አላመንኩም። ምክንያቱም ኢየሱስ ሲናገር ማቴዎስ 6 ላይ ሶስት ላይ አስቀድማችሁ መንግስቱንና ጽድቁን እሹ አስቀድማችሁ ይህንን ማመን አለብኝ። አስቀድም የመሻት ያለብኝ ይሄን ነው። ከዛ ሁለተኛ ደረጃ የምንሰጠው ምን ይነው ነው ፋሚሊ ከሆነ አፋሚሊ ይላል እና ደግሞ ሚሳል ላይ ነው አደረግም ትክክል አይደለም። ባላንስ አይደለም። አሁን ቅድም ያነሳሽው አንዱ ላይ መለጠጥ፣ መቅደም ያለበትን ሳላስቀድም አንዱን ብቻ ማስቀደም። አሁን ለምሳሌ መንፈሳዊ ሕይወቴ ነው የመጀመሪያ ፕራዮሪቲ አይደል? ጌታ ነው የመጀመሪያ ፕራዮሪቲ አይደል? አይደል? ከዛ ትምህርትን ብቻ አምጥቼ አስቀድም የምሰጠው ከሆነ ቦታ እሱ ሚሳል ላይ ተደርጓል። ፕራዮሪቲ ትክክል አይደለም። ይጀምር ያወጣውበት መንገድ ራሱ ስነስርዓታዊ በሆነ መንገድ አይደለም ማለት ነው። ኢን ዋት ወይ ነው የምታደርገው? ለምሳሌ አሁን ይሄ ሲዝን የሚባል እኮ ነገር አለ አደለ። እኔ አሁን የሆነ ታይም ላይ ትምህርቴ በጣም አይፈልገኝም፣ ለምሳሌ ፈርስት ይር ስትሆን ዩኒቨርሲቲ ላይ ብዙ ታይም ይኖራል፣ ፕሌንቲ የሆነ ታይም ይኖራል። ስለዚህ በደምብ የምትጸልይበት ታይም አለ፣ መጽሐፍ ቅዱስ የምታነብበት ታይም አለ። ስለዚህ ይህ ሚኒስትሪውንም ማስጌየት ትችላለህ፣ ከፋሚሊ ጋር ያለህንም ማስጌየት ትችላል፣ ትምህርትንም። እንደዛ የሆነ ታይም ደግሞ አለ፣ እስፔሻሊ ሳርዲየር ምናምን ስትሆን አይሆንም፣ እንደዛ በጣም ትምህርት ታይመን ይፈልጋል። ይህ መጽሐፍ ቅዱስ የምታነብበትን ታይም አፌክት ሊያደርግ ይችላል። ፐርሰናሊ እኔ እንደዛ ያንን እንዴት ነው ያደረግኩት? ለምሳሌ መንፈሳዊ አባታችን አንድ ጊዜ ሲያስተምረን ትዝካለን። ምን ብዬ አስብ ነበር። ከዛ በፊት መጀመሪያ ከገባሁኝ ልጸልይ ብዬ ከገባሁኝ በብስተሪም በዛ ታይም ነው ማድረገው፣ ልጻሌውን በዛ ሰዓት ነው፣ መዝሙር ከሰማውን በዛ ሰዓት ነው። ከዛ በሬን ዘግቼ ልቆይ እችላለሁ። ውስጥ ቤት ሲፈልጉን ወይም የሆነ ነገር ሲያዞን እንትን አይላቸውም፣ ወይ ዲሳፖይንትድ ሆናለሁ። እየጸለይ እኮ አይደል እን ለምንድን ነው ምታስ፣ ለምን አትረዳኝም እናቴ ብዬ አስብ ነበር። ዋን ደይ እሁድ እያስተማረ ምን አለን እሱ ይሄ ቤተሰቦቻችሁ ዲስአፖይንትድም እንዳይሆኑባችሁ ምንድን ነው መጀመሪያ ያዘዟችሁ ነገር፣ ያንን ካደረጋችሁ በኋላ ኮ ዩካን ፕሬይ ይሄ ዴይ ታይም ላይ የግድ ጠዋት መሆን አይጠበቅበትም። የሆነ ታይም ብቻ ግን እግዚአብሔርን ሴንተር ማድረግ ነው ያለበት። ስለዚህ እሱ እንኳን ከራሱ ኤክስፒሪንስ ይነግረን፣ እቃ እያጠበ ፕሬይ ያደርግ ነበር አዛውት። ከዛ እንደዛ ሲሆን እነሱም ይገፋፋዋል እንደውም ምንም ዲሳፖይንት አይሆንም። የስ ሶ ላይክ እናቴ ዲሳፖይንት ሆን ነበር። ምን አደረግኩኝ? ጠዋት ጠዋት የምታዘኝ ነገር ካለ ያንን አድርጊ ከዛ በኋላ ጋር ብቻ ይቆያለው። እንደዛ ማድረግ ሲዝናል፣ ፕራዮሪቲዎች ይኖሩናል ማለት ነው። በደም ሲዝናል፣ በእያንዳንዱ ሲዝን የተለያየ ፕራዮሪቲ መጀመሪያ ቅድሚያ ያመሰጥ። አሁን ለምሳሌ ቱማች ትምህርት ያለብን ሰዓት፣ ትምህርት በጣም የሚፈልገን ሰዓት ላይ ጸሎታ እንጸልኝ ማለት አይደለም። ኮምፕሊት እንተዋለን ማለት አይደለም። እንጸልያለን፣ ግን ቱማች ትምህርት አሁን ይፈልገኛል። እዚህ ቦታ ላይ ቱማች ማንበብ ሊኖርብኝ ይገባል። ብዙ ሰዓት ለወስድ ያስፈልጋል፣ በትምህርት ዙሪያ ስለዚህ ትምህርቴ ቅድሚያ ሰጥና ከዛ ማውረድ ማለት አይደለም። ይሄ መንፈሳዊ ሕይወት ማውረድ ምናም ማለት አይደለም። በቃ በዛ ሰዓት የሚፈልገኝ ነገር አለ። አሁን አሁን ማድረግ ያለብኝ አኮምፕሊሽ ማድረግ ያለብኝ ነገር አለ። ስለዚህ ጎል ያስፈልገናል ማለት ነው። የሆነ አኮምፕሊሽ የምናደርገው ነገር ካለ ሲዝናል ፕራዮሪቲዎቻችን እየተቀያየሩ፣ የሆነ ሰዓት በጣም መንፈሳዊ ሕይወታችን ዶሚኔት የሚያደርግበት ሰዓት ሊኖር ይችላል። ከዛ ደግሞ የሆነ ሰዓት ደግሞ ትምህርታችን ዶሚኔት የሚያደርግበት፣ ስራችን ዶሚኔት የሚያደርግበት ሰዓት ይኖራል ግን መንፈሳዊ ነገር አናረግም እንረሳዋለን ማለት ደግሞ አይደለም። ስለዚህ ባላንስ አይደለም ማለት አይደለም። ስለዚህ ባላንስ ማካተቱን ነው እንጂ እንጂ ያንዳንዱ ነገር አንዳንድ ሰዓት ስላደረኩኝ ባላንስ ነው ማለት አይደለም። እሱን ደሞ እስከመቼ ይዘህ ነው እንሄዳለን? ዲሲፕሊን ውስጥ አለን እኮ ዲሲፕሊን ውስጥ አለን። ሁሌ ጠዋት ተነስቶ ባይብል ማንበብ፣ ሁሌ ጠዋት ተነስቶ ፕሬይ ማድረግ ማንችልባቸው ጊዜያቶች ግዚያቶች ቅድም እንዳልኩ የፋሚሊ ይሹ ሊሆን ይችላል የትምህርት ይሹ እና ደግሞ እንደዚህ አይነት ታይሞች ላይ ዊ ኩድ አስክ ጋድ አደለም። እግዚአብሔር የሆነ ፊዚካል ስትሬንግዝም እንዲሰጠን አንዳንዴ፣ ከዛ ደግሞ ወይንም እንዲያሳየን የግድ ስፕሪቹዋል ነገር መሆን አይጠበቅበትም። እግዚአብሔር ለመጠየቅ እንዴት እንደሚያ አዳዲስ መንገዶችን እንዲያሳየን መጠየቅ እንችላለን። እና ደግሞ ፕሬየር ማለት ስናት ይሄ ደሌንግዝ አስር ሰዓት መጸለያችን አይደለም። አንድ ሰዓት መጸለያችን አይደለም። እኔ አይ ሪሜምበር እንደውም በዚህ ዓመት በጣም በቃ የተጨናነኩበት ዓመት ነበረና ፕሬይ እንኳን ማድረግበት ሞመንት አልነበረ የዛ ታይም ላይ ያደረግኩት አይ ሃቭ ቱ ፕሬ ሰርቲ ሚኒት እንኳን ብትሆን ብዬ ግን እኮ አይ ኩድ ፕሬ ከዛ በላይ እኮ መጸለይ እችላለሁ። ግን በቃ ታይሙ ስለሌለኝ አት ሊስት ሰላሳ ደቂቃ አለ እስጥል እግዚአብሔር ብዬ አይ ፕሬድ። እና ፋዘር በቃ አመስገኝ፣ ከዛ ደግሞ በቃ ጊቭ ሚ ስትሬንግዝ ኦን ዚስ ቲንግ ማድረግ እንዴት ማድረግ። ከዛ ነገርች ሰላም ሆኑ። ኢቭን በርን አውት እንዳትሆን የሚያደርገን ሄደ ከእግዚአብሔር ይሄ በሌንግዝ አይደለም የምናደርግበት ኢቨን ባይብል ስተዲ ከሆነ ደግሞ ይሄንን ሰው የሚያዩት አሁን አብዛኞቹ ሊሆኑ የሚችሉ አውት ኦፍ ባላንስ ሲሆኑ አይደለ ከዚህ ሊጠቀሙ የሚችሉት ምንድነው እኔ ባይብል ድሮ ቤቴ ቁጭ ብዬ ለረዥም ሰዓት ማጥናት የምችለውን አሁን ካልቻልኩኝ ምንደ ማድረገው ታክሲ ውስጥ የሆነ ዩ ካን ኢንቫይት ሆሊ ስፒሪት እዛ ውስጥ ባለህበት ቦታ መምጣት ይችላል ስለ ቦታው አይደለም ዋናው ነገር ቦታው አይደለም ማድረጌ ነው የመጀመሪያው እንትን የሚሆነው እና ያው ብዙዎቻችን ባላንስን ስናስብ ያው ትክክለኛ ፕሪዮሪቲዎችን ከመረጥንም በኋላ ኦርጋናይዝ አናደርጋቸውን በስነስርዓት ቅደም ሲዝናል ፕሪዮሪቲ ያልናል አለ አይደለ ሁሌ በየሲዝኑ ፕሪዮሪቲ የመጀመሪያው ምንድን ነው የሚለውን ኦርጋናይዝ ማድረግ ግዴታ። ምክንያቱም ሚስ ኦርጋናይዝድ ከተደረገ ፕሪዮሪቲ አውጥተናል፣ አምስት ነጥቦች፣ አስር ነጥቦች አሁን በዚህ ጊዜ የማደርጋቸው ብለናል፣ ግን ቦታውን ማወቅ አለበት። መጀመሪያ የሚደረገው ይሄ ነው ሁለተኛ የሚደረገው ይሄ ነው የሚለው ነገር መለየትም አለብን። እና ደግሞ ያው ሰልፍ ሪስትሪክሽን ያስፈልገናል፣ በዛ ሰዓት ዲሲፕሊን ያስፈልገናል። ምክንያቱም የፈለግነውን ብቻ ማድረግ የማንችልበት ሲዝን ስላለ የሚያስፈልገንም ብቻ የምናደርግበት ታይም ስላለ እና ያው ሰልፍ ሪስትሪክሽን ያስፈልገናል፣ ዲሲፕሊን ያስፈልገናል። ምክንያቱም አንዳንድ ነገሮች ማድረግ የሌለብን ነገር እያደረግን ሊሆን ይችላል። አውት ኦፍ ባላንስ ይወጣል አንዳንዴ ፕራዮሪቲያችንም ትክክል ስላልሆነ ወይም ደግሞ ጎልም የለንም ከነጭራሹ እና ህይወቴ ለምን ባላንስ እንደሆነ እንላለን እና ጎልም የለንም ከዛ ጎል ካልለ ለምን ዲስፕሊኑ ምንጠቀማለ ፕራዮሪቲ ከየት ይመጣል ጎል ካለለ ያ እና ጎልም ያስፈልገናል ከዛ ዲስፕሊኑም ደግሞ አብሮ ይመጣል ጎሉ ሲኖር የሆነ የምንፈጽመው ነገር ሲኖር በቃ አሁን ለምሳሌ ልመረቅ ከሆነ እና በጣም መስቀል ካለብኝ ውጤት ያ ለዚህ ለትምህርቴ ፕራዮሪቲ ሰጥና ጎል አለ የሆነ ነገር ማድረግ ያ ጎል እስከሌለ ድረስ ባላንስድ የሆነ ላይፍ ለመኖር አንችልም። ምክንያቱም የማይጠቅሙ ነገሮች ይዙናል። ምክንያቱም ዓላማ የለውም። ዓላማ ከሌለ ሰው የፈለገውን ነገር ነው የሚያደርገው። የፈለገነውን ነገር ደግሞ እያደረግን ባላንስድ ላይፍ አለኝ የለም ብሎ እንትን ማለት አይችልም። እና ባላንስድ ላይፍ ሊኖረን አይችልም። ጎል ከሌለ፣ እቅድ ከሌለን፣ ግብ ከሌለን የሆነ አኮምፕሊሽ ማድረግ የምንፈልገው ነገር ከሌለ መቼም ባላንስድ የሆነ ላይፍ የሚባለው ነገር እንደ ድሪም ነው የሚሆነው። ግን ይሄንን ደግሞ ሁን ላይ ስታደርግ አጠገብ ያሉ ሰዎች አፌክትድ ሊሆኑ ይችላሉ። እነሱን አፌክት ሳታደርግ እንዴት ነው አንተ ባላንስድ የሆነ ላይፍ ውስጥ የምትገባው ማለት ነው? ማለት ከእነሱ ጋርም ያለህን ታይም አድርገን ለምሳሌ አሁን ፍንድሽፕ ላይ ስንመጣ የራሴ ጎል አለኝና እንዳለ እነዚህን መስዋዕት ማድረግ አለብኝ ነ ማለት አትሊስት ላይክ ፍንድሽፕ ትቀንሳለን እንጂ ሙሉ ለሙሉ አታቆምም አደለም። እንቀንሳለን እንጂ አናቆምም። እንቀንሳለን እንጂ ሙሉ ለሙሉ እንቆርጣቸዋለን ማለት ፕራዮሪቲ ሊስታቸው ትንሽ ወረድ ሊል ይችላል። አንዳንዴ ታዲያ እንዴት አድርገ ነው ዲስአፖይንትድ ሳይሆን፣ ወይም ደግሞ ቢሆኑ እንዴት ነው ዲል ልታደርግ የምትችለው? ታሳውቃቸዋለ ማሳወቅ ይሻላል ብዬ ነው። አሁን እንደዚ አይነት ቦታ ላይ ያለው ሰው አንደርስታንድ ካደረገሽ እንትን ይኖረዋል፣ ጥሩ ነው። ምክንያቱም ምን እያደረግሽ እንደሆነ ጎል እንዳለሽ የማያውቁ ሰዎች አንደርስታንድ ላያደርጉ ይችላል፣ እስካልነገርሻቸው ድረስ። በዚህ ሰዓት በጣም ትምህርት በዝቶብኛል እንደዚህ እንደዚህ ሆኗልና ኮኔክሽናችን ሊቀንስ ይችላል አሁን እየዕለቱ እየተገናኘን የምናወራ ከሆነ መገናኘት ላንችል ይችላል። ምንም ማድረግ አይቻልም። የሰጠ ነው አሁን ያስቀመጥነው ብሆናል። እና አንደርስታንድ እንዲያደርጉ መናገር አለብን። አንደርስታንድ ምክንያቱም አንደርስታንዲንግ ከሌለ ነው ዲሳፖይንት ነው የሚመጣው። ብዙ ጊዜ ሰው አንደርስታንዲንግ ከሌለ ማናወራ ከሆነ አይ እንደዚህ ነው ካላልናቸው በስተቀር ለምንድን ነው ይህ ሰውዬ የጠፋው ይባላል። ምክንያቱ አይታወቅም። ዝም ብሎም ደግሞ እንዲህ ዲስፔር ከማድረግ እሱም ደግሞ ራይት አይደለም። እነሱን አፌክት ሊያደርግ ስለሚችል ያንን ጎላችንን ማሳወቅ ግን ደግሞ ያ ማለት ሁሌ ተይ ዊል አክሰፕት ዛት ወይም ተይ ዊል አንደርስታንድ ዛት ማለት አለ፣ ሚስ አንደርስታንድ ሊያደርጉ ይችላሉ። ሰዎች ደግሞ በጣም የወደድኩት ነገር መንፈሳዊ አባታችን ሲናገር እናንተ ራሱ እኮ ራሳቸውን ሚስ አንደርስታንድ ታደርጋላችሁ ብሎ የሆነ ጊዜ ተናግሮ ነበር። እና እነሱም ሚስ አንደርስታንድ ሲያደርጉን እኛ ኦፌንድድ መሆን የለብን እኛ ራሱ ራሳችንን አንዳንድ ሚስ አንደርስታንድ የምናደርግበት ግዴታ የለባቸውም፣ አንደርስታንድ የማድረግም ግዴታ የለባቸውም። እኛንን ጎላችንን የምናውቀው እነሱ ሀቨንት ሲን ኢት አላዩትም። እኛንን ቪዥናችንን ያየነው። ስለዚህ ከኛ የሚጠበቀው ማስረዳቱ ነው ማለት ነው እንጂ አንደርስታንድ ማድረጋቸው አይደለም። አንደርስታንድ ማድረጋቸው ከነሱ ነው የሚመጣው። እኛ አንደርስታንድ እንዲያደርጉ እንዲያደርጉን አይደለም፣ መናገር ስላለብን ብቻ እንናገራለን። አንደርስታንድ የማድረጉን ፓርት እነሱ ይወጡታል። ማድረግ ከፈለጉ ያደርጋሉ፣ ካልፈለጉ ደግሞ አለማድረግም ይቻላል። እንቀጥላለን ያ እንደውም ዴርዝ አ ፌመስ ኮት እንደዚህ የሚባል አይ ካን ኤክስፕሌን ት ዩ አይ ኬናት አንደርስታንድ ፎ ዩ ይባላል። እኔ ለአንተ ኤክስፕሌን ላድርግልህ እችላለሁ ለአንተ ግን ልረዳላችሁ። ሶ ከኛ የሚጠበቀው ኤክስፕሌን ማድረጉ ግን ደግሞ አሁን ይሄ ብቻ ሳይሆን ማለት ነው ባላንስ ላይ ሲመጣ ይሄ ፋሚሊ እና ሚኒስትሪ የሚለው ቶፒክ ብቻ አይደለም። ብዙ ነገር ላይ ባላንስ ያስፈልገናል። አሁን ቸርች ኢንቮልቭመንት እና ፐርሰናል ዲቮሽን ላይ ሲመጣ ብዙ ሰው የሚቸገረው እንዴት ነው፣ ኦኬ እኔ በደንብ እያገለገልኩ ነው፣ ሁሌ ቸርች ነኝ፣ ስለዚህ ከእግዚአብሔር ጋር ጥሩ የሆነ ኮኔክሽን አለኝ ብሎ ያስባሉ። ግን ይሄ ባላንስ ዶኗል ሌ ሁሌ ቸርች ተገኘን ማለት ከኢየሱስ ጋር የሆነ ጥሩ የሆነ ግንኙነት አለን ማለት አይደለም። እግዚአብሔርን ወይም ኢየሱስን በፐርሰናሊ ማወቅ አለብን። መጀመሪያ በህብረት ማወቁ ብቻ እስከ መጨረሻው አያደርሰንም፣ አያዘልቅም። በጋራ ልናቀው እንችላለን፣ በጋራ ልንጸልይ እንችላለን፣ በጋራ ልናመልክ እንችላለን በጋራ ብዙ ነገሮችን ልናደርግ እንችላለን። ግን በጋራ ብቻ ያለው ህይወት እስከ መቼ ነው የሚያዘልቀው? ግል ከሌለው ሪሌሽንሽፕ አይደል? ግል ያስፈልጓል። ፐርሰናል ያስፈልጓል። ስለዚህ አንደርስታንድ ማድረግ ያለብን ጥሩ እየሰራን ነው፣ ቸርች እየመጣን ነው፣ በቸርች እየጸለይን ነው፣ እያመለክን ነው። ግን ጨርሰናል ማለት አይደል። የግል ደሞ አለው። ባሌላ ሰ የጋራ አለው፣ የግል ደሞ አለው መንፈስ። ስለዚህ የግሉም ላይ ደግሞ መስራታችንን ቼክ ማድረግ አለው። ምክንያቱም የጋራውን እየሰራ ልንሸውድ እንችላለን ወቅ እንዲሸወድ እኔ አቤዝ ኮኛ ቃለው ላይክ እንደዚህ ተሰምቶ አያውቅም። በጣም ኢንቮልቭድ ስለሆነ በጣም ዱይንግ መንፈሳዊ፣ አዎ፣ በጣም መንፈሳዊ ከዛ በጣም ያደገ ይመስለኛል። ያ ብቻውን ስትሆን ነው የምታውቀው። ኦኬ ሶ ለከ የተሞላሁት ነገር የለም። እንዴት እላለሁ ብዙ ነገር ሰብስበው እና መጽሐፍ ቅዱስ ላይ ደግሞ ካየህ ማለት ነው እኔ መጽሐፍ ቅዱስ ደስ የሚላኝ ነገር ሁሉንም ነገር አይለጥጠውም። መንፈሳዊ አባታችንም አትለጥጡት ይላል። ስለዚህ ቸርች ኢንቮልቭመንት እኮ ኢዝ ጉርቲንግ በደምብ ቸርች ውስጥ ፓርቲስፔት ማድረግ አለብን። እንዲሁም ላይክ መሰባሰባችን ጨምሩ ይላል አይደል መጽሐፍ ቅዱስ። አት ሴም ታይም ደግሞ ኢየሱስ ክርስቶስ ገለል ወዳለ ስፍራ ሄደ ይላል፣ ተለየ ይላል። ኢቨን እኔ ደግሞ በጣም የገረመኝ ይሄንን ሳነብ አይ ቲንክ ሉቃስ ላይ ነው መሰለኝ ሊሰሙት የሚወዱ ነበሩ። ከዛ ኢቭን ታምራትን እንዲያደርጉ እንዲፈውሳቸው እየጠበቁ ከዛ ገጥቷቸው ገለል ወደ አለ ስፍራ ሄደ። ኢቭን ዳትስ ጉድ ቲንግ እየፈለጉት ግን ኢየሱስ ክርስቶስ ከክራውዱ ወጥቶ ይሄድ ነበር ሁሌ። ይሄ ስለማንፈለግ አይደለም፣ ጉድ ኢንቫይሮንመንት ስለሌለ አይደለም። ይሄ ጉድ የምንለው ክራውድ ሊኖር ይችላል። ከዛ ራሱ መውጣት አለብን አንዳንዴ ማለት ነው። ፐርሰናል ዲቮሽን ከኢየሱስ ጋር ያለን ፐርሰናል ነገር ማጠንከር የምንችለው ከመውጣት ነው። እና ደግሞ ሁሌ መሀል ላይ መገኘት የለብን ማለት ሁሌ ከሰዎች ጋር መሆን አለብን ማለት አይደለም። አንዳንዴ ጌታ ለብቻችን ሊፈልገን ይችላል። እና ደግሞ ብዙ ጊዜ ይፈልገናል። ለብቻችን ማናውቀውን እግዚአብሔር እንዴት ሄደን ነው የምናመልከው? ከሰዎች ጋር የታወቅ ነው፣ ቤታችን ነው። ፐርሰናል ኮኔክሽን የለንም ከጌታ ጋር፣ አብረን አናሳለፍ። ለብቻችን ለግል ለግል የማናውቀውን ሰው የማናውቀውን አካል በጋራ በክራውድ መልክ ለማወቅ መሞከር በጣም ፉሊሽ ነው ነው ብዬ፣ ምክንያቱም እኔ ብዙ ጊዜ ሞክሬ አውቃለሁ። አልተሳካልኝ። በጋራ ስሰራ ቸርች ሲሄድ ምናምን ሳገለግል ምናምን በቃ በጣም እንትን ያልክ ነው። በቃ ፐርሰናል ላይፍ እየወረደ ነው። አላወኩም። እያደግኩ እንደሆነ ነው የሚሰማኝ። በደንብ እያደግክ ነው። ቸርች መሄድ በጣም አብዝተሀል ግን ያው በቃ ፋሚሊም ቸርች በጣም ታበዛለ ሲሉ በጣም መንፈሳዊ ሆንኩ ይመስለኝ ነበር። ላይ በዛ በዛ ምክንያት አይደለም። በቃ ቸርቹ ላይ ስለሄድን መንፈሳዊ ነን ማለት አይደለም። መንፈሳዊ ስለሆነን እነዛ እናደርጋለን። መንፈሳዊ ለመሆን ግን እነሱን አይደለም። መንፈሳዊ ለመሆን የግል ስራዎች ነው የሚያስፈልጉ። ፐርሰናል ወርኮች ያስፈልጉናል። እና እነዛ ፐርሰናል ወርኮች ናቸው ማለት በግል ካወቅ ነው ጌታ ሄደን በጋራ ስናመልክ ስለምናውቀው ጌታ ነው ምሕረቱን አብዝቶልኛል ሲል በግል አውቃለሁ። ከምን እንዳስወጣ ታውቃለህ፣ የምታስታውሳቸው የሆነ ሰው ነግሮኝ አይደለም፣ እኔ ነው ማለት ነው። ስለዚህ ይሄ ተነግሮ ስትሄድና አይታው ስትሄድ ይለያያል። ተነግሮ ምትሄድ ከሆነ የሆነ ነገር መሀል ላይ ሚኒስትሪ ላይ የሆነ ክሪቲካል ነገር ቢያጋጥም ወይም ይሄ ላይክ በቃ የሆነ አታክ ቢያጋጥም ቶሎ ብለህ ጥላሁ ምትሄደው ነገር ነው ምክንያቱም በስማ በለው ስለሄድ ማለት። የእውነት ግን ጌታ ኢየሱስ ክርስቶስን ብቻህን ሆነ ኤክስፔሪንስ ካደረከ ምንም ነገር ሊመጣ ይችላል ማለፍ ትችላለ፣ እሱ ይዘህ ማለት። ስለዚህ ነው ይሄ ፐርሰናል ዲቮሽን መነካት የለበትም ከቸርች ኢንቮልቭመንት ጋር ኢቨን እኮ መምሰያበታችን ሲነገር ይሄ ኦብሴሽን እዝ ናት ኤ ጉድ ቲንግ ብሎ በምንም ነገር አለ ላይክ ኢቨን በሚኒስትሪ ማለት ኦብሰስት ከሆን ከወደድከው፣ ጌታን ወዳሁ እንጂ አገልግሎትን ወዳሁ በጣም ትንብለ መሆን የለበትም እና ይሄ በጣም ኦብሰስድ መሆን ያለብን ነገር ከእግዚአብሔር ጋር ነው እንጂ ሚኒስትሪን፣ አገልግሎቴን ራሱ በጣም ኦብሰሽን ውስጥ መግባት የለብኝ። የሆነን ነገር በጣም ከለጠጥ ነው መበተሱ አይቀርም አገልግሎት ማቆማችን አይቀርም። እሱ ነው ነገር ምክንያቱም ፐርሰናል ግንኙነት የለን የማናቀውን አካል እያገለገልን ያለ ነው። በጣም ኦፍሰስ ደሆነ ነው በጣም እያገለገል ነው። በእኛ ቤት ግን አናውቀው ያለ አካል እና ያ የ እየሳብን፣ እየሳብን የወሰድነው ነገር የሆነ ሰዓት መበጠሱ አይቀርም እና ያ ነገር ሲበጠስ ደግሞ ጌታ ወይ ምንድን ነው የተፈጠረው፣ የምል እንችላለን። እንዲህ እንደዚህ ያሉ ሰዎች አሉ። ጌታ ናፈቀኝ ማለት እያገለገሉ ማለት ነው። ፕዘንት እኮ ቸርች ውስጥ ናቸው፣ ግን ጌታ ናፈቀኝ ደግሞ ይላሉ ማለት። ይሄ አውት ኦፍ ባላንስ ሲሆን ግን አሁን፣ ምንም እንዳልኩት መለጠጥ የለብም። ያ ማለት ቸርች አንሄድ አይደለም እንዴ፣ በጣም እኮ የተጽናና ነው የተባረግነው ነው በቸርች። እኛ ዊ ዶን ጆኮን ቸርች አደለም፣ ኤቭሪ ሰንደይ የዛንን ኤቭሪ ሳተርደይ የዛንን

ማለት አንዴ ወደዚህ አንዴ ወደዚህ በቃ መንገዳችን በጣም ኮምፕሊኬት እያደረግ ነው የምንሄደው። ባላንስድ ባልሆን መጠን በቃ መንገዳችን በዚህ ስንታጠፍ፣ በዚህ ስንታጠፍ፣ በዚህ ስንታጠፍ የመጣነው መንገድ አይታወቅም፣ የሄድን እንደሆነ አይታወቅምና፣ ስለዚህ ነገሮችን መለጠጥ አይገባም። በቃ በዚህ መንገድ ነው የምንሄደው ብለን ፕራዮሪቲ ካወጣን በኋላ በዛ መንገድ መሄድ ነው እንጂ ይሄኛውን እየወሰደን ወደዚህ ኤክስትሪም ኤክስትሪም አንሄድ። መሀል ላይ ሁሉም ነገር ላይ ኤክስትሪም አለመሄድ በጣምም ደግሞ ብቻችንን አናሳልፍ። በጣምም እግዚአብሔር ይፈልገኛል እኔ በቃ እግዚአብሔር ከኔ ጋር የሆነ ስፔሻል ሞመንት አለውና እኔ መምጣት የለብኝም እያለን እሱንም ደግሞ መተው ማለት በቃ ወንድሞች በህብረት ቢቀመጡ መልካም ነው ይላል አለ እግዚአብሔር። መልካም ያለው ነገር መልካም ነው። ስለዚህ ደግሞ ተገናኙም ደግሞ ይላል። ስለዚህ ይሄ ክርስቲያን ፌሎውሺፕ በማግኘት ውስጥ ራሱ ደግሞ ትልቅ በረከት አለ። የአንተን አይነት ፌዝ ሰዎች ሲሉ አንዳንዴ ኮ እኛ ፐርሰናል ዲቮሽን ታይማችን ላይ ደግሞ እንትን የሆነ ያልተሰማንን ነገር በቃ የሆነ አዝነን ነገር ሊሆን ይችላል ግን ቤተክርስቲያን መጥተን ደግሞ ተባርከን በቃ ተጽናንተን ዋው ምናምን ብለን አዲስ የሆነ ኃይል ደግሞ ሪሲቭ አርገን የምንሄድበት ታይም አለ። በዚህ በኩል ደግሞ ስናየ፣ ስለዚህ ይሄ ክርስቲያን የሆነ ፌሎሽፕ ኢዝ ቨሪ ኢምፖርታንት ኢንካሬጅ ያደርጉሃል፣ ያጽናኑሃል፣ ትበረታለህ። አንዳንዴ እኔ ደግሞ በጣም የሚገርመኝ ነገር አሁን መንፈሳዊ አባታችን በጣም ኤክስፔሪንሱን ያወራል። እኔ ላይክ ፐርሰናሊ እንደዚህ አድቫይዝ የሚሰጠኝ ብዙ ጊዜ ሰው አላገኝም፣ እንደዚህ የሚነግረኝ ዲፕ የሆነ ነገር ምንም ነገር ሲመጣ እሱ ሴርመሌ ሲያወራው ስሰማ፣ በጣም ቀለል አድርጎት ለጉባኤ ሲያወራ ኦኬ በቃ መንፈሳዊ ባታችን በዚህ ፓስ አድርጓል ማለት ነው አይ ካን ዱ ዲስ ብዬ ስለዚህ ይሄ አንድ ከቸርች ያገኘሁት በረከት ነው ማለት ነው ከዚያ ደግሞ ፐርሰናሊ ደግሞ ያገኘሁታል ከኢየሱስ ጋር ብቻ ደግሞ በማሳለፍ በሚመጡት ተግዳሮቶች በሚመጡት አገልግሎት ውስጥ በሚገጥሙ ነገሮች ሁሉ ይሄ ላይክ እንዳልወጣ ያደርገኛል ማለት ነው ስለዚህ ነው ላይክ ሁሌ ሚድል ግራውንድ በቃ ምንም ነገር ሲሆን መለጠጥ የለብንም ወደዚህ ወደዛ መሄድ የለበትም ኤክስትሪም አያዋጣም በቃ መበጠሱ ስለማይቀር አንዱም መተዋችን አይቀርም። አንዱም መተዋችን አይቀርም። በጣም ወደ አንዱ ቦታ እየተወሰደን ከሄድን አንዱ መተዋችን አይቀሬ ነው። ሌላስ ደግሞ አንተ ልክ እኔ በዚህ ፖይንት ኦፍ ማይ ላይፍ ላይ ባላንስ ያስፈልገኛል ብላ በምታውቀው ነገር አለ። ከሚኒስትሪ ከፋሚሊ ውጪ አስባቸው። ትምህርት ላይ በጣም ስፒሪቹዋል እንደሆነን በሚሰማን ሰዓት ላይ ኢግኖር ማድረግ እንችላለን ምድራዊ ነገሮችን መተውን እንጀምራለን። ብዙ ነገር እንዳትጠሙ፣ በጣም እሱን አድርጌ አውቃለሁ። ቸርች እና መንፈሳዊ ነገር ላይ እንወስደውና ሌላ ስራ፣ ትምህርት እና አያስፈልግም የምንልበት ዲሲሽን ላይ ልንመጣ እንችላለን፣ ልንመርጥ እንችላለን። ግን እሱ ሮንገም እዚህ ነገር ላይ እየኖርን እስካለ ድረስ ትምህርት አለ፣ ስራ አለ። እሱ እንዳለ ማወቅ አለብን። ፕራዮሪቲያቸው በጣም ከፍተኛ ነው ማለት ዝቅተኛ ነው ማለት አይደለም። በቃ ለመንፈሳዊ ነገር ጊዜ የሰጠን አይደለም። ለነዚህም ደግሞ የራሳቸው ሰዓት ያስፈልጋቸዋል። ለትምህርት የራሱ ሰዓት ያስፈልገዋል። ለስራ የራሱ ሰዓት ያስፈልገዋል። ስለዚህ መንፈሳዊ ነገር ብቻ እያደገ ከሄደ በአንድ በኩል ማደግ ደግሞ ጥሩ አይደለም። ሁሌ መንፈሳዊ አባታችን እንደሚለን ነው አንድ እጃችን ብቻ ቢያደግ፣ አንድ እግራችን ብቻ ዝም ብሎ ብቻ ይስኖት ኖር ማለት እና ስለዚህ እያደግን እየሄድን ከሆነ ባላንስር ነው ወይ የተመጣጠነ ነው ማለት መንፈሳዊ ነገር ላይ ብቻ አተኩረን ከሆነ እንዳንፈነዳ ደግሞ የሆነ ሰዓት ላይም ሄደን እግዚአብሔርን ነው እንዳንወቅ እግዚአብሔርን የተከተልኩ ለአንተ ብዬ ለአንተ ብዬ ትምህርቴን ሳክሪፋይስ አድርጌ ስራዬን ሰዎችን ሳክሪፋይስ አድርጌ ወደ ማለት እንመጣለን። ራሳችን በጌታ ዲስፖንት እንድንሆን ያደርገላል እና ስለዚህ ላይፎች እንዳሉን እዚህ ምድር ላይ ሌላ ሳይድ ኦፍ ላይፍ አለ ትምህርት ምንለው፣ ስራ ምንለው፣ ፍሬንድ ሺፕ ምንለው ድረስ አይቀርም እነሱ አስፈላጊ ነገሮች ናቸው። ስለዚህ እነሱን ደግሞ አብረን ይዘን መሄድ አለብን። መንፈሳዊ ብቻ ብለን ለብቻ ንወሰደው፣ መንፈሳዊ ብቻ ከሆነን በቃ ከእዚህ ምድር ላይ የምንሰራ ከዛ እዚህም ደግሞ ስራ አለ የምንሰራው ስራ የምንማራው ትምህርት አለ። ስለዚህ እነዚህንም ደግሞ ባላንስ ማድረግ ያስፈልገናል። ያስብ እኔ የምለው ለእሷም የነገርኳት ንነው መጽሐፍ ቅዱስም ደመውሲ ማደገ በነገር ሁሉ ይገለጥ ነው። በነገር ሁሉ ማለት በሁሉም ነገር ነው። ስፕሪችዋሊ ብቻ አትደግ። ምክንያቱም እዚህ ምድር ላይ አንተን አይተው እናንተን አይተው በሰማይ ያለውን አባታችን እንዲያመሰግኑ እኮ ይላል አይደለ? ስለዚህ አንተን አይተው በጣም ጌታ ን ብሎ እግዚአብሔር የሚያመሰግኑ ሰዎች አሉ። ሜይ ቢ ደግሞ ኢቭን ወንጌል እንኳን ለመስራት ብትፈልግ የሆነ ኢንፍሉዌንሻል ሰው ስትሆን ኢት ውል ቢ ኢዚየር። ምክንያቱም አንተ ፕሮዳክቲቭ ሆነ ህይወትን ብቻ ያዩና ከዛ ደግሞ ጌታንም ስትይዝ ደግሞ የምትከተለው አምላክ ብለው ይህንን አምላክ ብለው ይመጣሉ ማለት ነው። ስለዚህ ይህንንም ለሚያዩ ይህንንም ሾ ለሚያዩ ሰዎችም ሪከመንድ ማድረግ ነው። ጀስት ሁሉን ነገር አትለጥጡት። ማደጋችሁ በነገር ሁሉ ይሆን እና በቃ ባላንስ ማለት ያ ነው። ባላንስ ማለት እኩል ታይም መስጠት አይደለም ያ ባላንሲንግ። ዱንግ ኤቭሪቲንግ አይደለም፣ ዱንግ ራይት ቲንግስ ነው። አሁን የሚያስፈልጉ ሲዝናል የሆኑ ነገሮችን በትክክለኛው መንገድ አደርጋለሁ ማለት ነው እንጂ ሁሉም ላይፌ ላይ የሚመጡትን ነገሮች ሰዓት ከፋፍ እየሰጣቸዋለሁ ማለት